ሰላም እንደምን አላችሁ ወደዚህ ቻናል ተከታታዮች። በዚህ ዝግጅት ደግሞ ስለ ምራቅ እጢ ኢንፌክሽን እንደዚሁም ደግሞ የተለያዩ በአንገት ዙሪያ የሚመጡ ወይም ደግሞ የሚከሰቱ የህመም ስሜቶች እንዴት ከምራቅ እጢ ኢንፌክሽን ጋር እንደዚሁም ደግሞ ከምራቅ እጢ ድንጋዮች ጋር እንዴት ግንኙነት አለው፣ ምን አይነት ምልክቶችን የሚያሳዩ ሰዎች የምራቅ እጢ ኢንፌክሽን አላቸው፣ የምራቅ እጢ ኢንፌክሽን ህክምና አለ ወይስ እንደዚሁ፣ ምን አይነት የህክምና አማራጮች አሉት፣ በዚህ ዝግጅት እንነጋገራለን። የምራቅ እጢ በአፋችን ውስጥ የሚገኙ የምራቅ እጢዎች እንደዚሁም ደግሞ በአንገታችን አካባቢ የሚገኙ የምራቅ እጢዎች አሉ። እነዚህ የምራቅ እጢዎች ትልልቆች እና ትንንሾች በመባል ይጠራሉ። ትልልቆች ብለን የምንጠራቸው የምራቅ እጢዎች በተለይ በጆሯችን አካባቢ ዝቅ ብሎ በሁለቱም ጆሯችን አካባቢ ይገኛል። እንደዚሁም ደግሞ በአንገታችን ስር ይገኛል። እንደዚሁም ደግሞ ከምላሳችን በታች የሚገኙ የምራቅ እጢዎች አሉ እነዚህ ትልልቅ እጢዎች ብለን ምንጠራቸው ናቸው። ትንንሾቹ የምራቅ እጢዎች ወይም ደግሞ ምራቅ አመንጪ እጢዎች በአፋችን ውስጥ ቢያንስ ከ800 በላይ የተለያዩ የአፋችን ክፍል ላይ ይገኛሉ። እነዚህ በጣም ትንንሽ ናቸው። እነሱን የሚይዝ የምራቅ እጢ ኢንፌክሽን በጣም የተለመደ አይደለም። በአብዛኛው የምራቅ እጢ ኢንፌክሽኖች የሚከሰቱት የፓሮቲድ ሳሊቨሪ ግላንድ ብለን የምንጠራው፣ እንደዚሁም ደግሞ ሳብማንዲብላር ግላንድ ብለን የምንጠራው በአንገታችን ስር የሚገኘው፣ እንደዚሁም ደግሞ ሳብሊንጓል ግላንድ ብለን የምንጠራው ወይም ደግሞ በምላሳችን ስር የሚገኘው ላይ በአብዛኛው ኢንፌክሽን ይከሰታል። በተለይ ደግሞ ሳብማንዲብላር ግላንድ ብለን የምንጠራ ወይም ደግሞ በአንገታችን ስር የሚገኘው የምራቅ እጢ ላይ ከፍተኛ ወይም ደግሞ በተደጋጋሚ ኢንፌክሽን የመምጣት እድል አለው። በተለይ ይሄ ግላንድ በአብዛኛው ወይም ደግሞ ሰባ ከመቶ የሚሆነውን የምራቃችን መጠን በማመንጨት ይታወቃል። እንደዚሁም ደግሞ ይሄ ምራቅ የሚመነጭበትን ወይም ደግሞ የምራቅ መተላለፊያ ቱቦ በጣም ረጅም ነው። በዛ ምክንያት ወይም ደግሞ በርዝመቱ ምክንያት እንደዚሁም በተጨማሪም ደግሞ ይሄ የምራቅ አመንጭ ቱቦ ረጅም መንገድ ወደ አፋችን ምራቅ ለማምጣት ይጓዛል። ስለዚህ በእነዚህ ምክንያቶች እንደዚሁም ደግሞ ይሄ ምራቅ አመንጪ ቱቦ ምራቅን የሚያመነጨው ወይም ደግሞ የሚገፋው በግራቪቲ እየተሳበ ወይም ደግሞ ከግራቪቲ አጌንስት ሆኖ ነው። ስለዚህ እነዚህ ምክንያቶች የምራቅ ኢንፌክሽን በሳማንዲብላር ግላንድ ብለን የምንጠራ ወይም ደግሞ በአንገታችን ውስጥ ያለው ወይም ደግሞ በአንገታችን ስር ያለው የሳሊቨሪ ግላንድ ወይም ደግሞ የምራቅ አመንጪ ግላንድ ኢንፌክሽን በተደጋጋሚ እንዲከሰት እድሉን ይፈጥራል። የምራቅ እጢ ኢንፌክሽን በጣም የተለያዩ አጋላጭ ምክንያቶች ይኖሩታል፣ ወይም ደግሞ ብዙ ምክንያቶች አሉት። በተለይ አፍን በተለያየ ምክንያት ሊያደርቅ የሚችል የአፍ ንጽህና ጉድለት፣ እንደዚሁም ደግሞ ሌሎች ከእድሜ ጋር ተያይዞ የሚመጡ ችግሮች፣ እንደዚሁም የሚወሰዱ መድኃኒቶች የአፍ ወይም ደግሞ የሳሊቨሪ ግላንድ ወይም ደግሞ የምራቅ እጢ ኢንፌክሽን ሊያስከትል ይችላል። በተለይ አንዳንድ ሰዎች የምራቅ እጢ ኢንፌክሽን ሙሉ ማደንዘዣ ከወሰዱ በኋላ ሊከሰትባቸው ይችላል። ከሙሉ ማደንዝዣ ጋር ተያይዞ የሚፈጠር የሰውነት የውሃ ድርቀት የምራቅ መጠን እንዲቀንስ በማድረግ የምራቅ አመንጪ ቱቦ ውስጥ ወይም ደግሞ የምራቅ አመንጪ ግላንድ ውስጥ በቀላሉ ባክቴሪያዎች እንዲገቡ በማድረግ ከፍተኛ የሆነ ኢንፌክሽን የማስከተል እድል ይኖረዋል። እነዚህ የምራቅ እጢ አመንጪ ግላንዶች ወይም ደግሞ የነሱ ቱቦዎች በአፋችን የተለያየ ቦታ ነው የሚገኘው። እነሱ ላይ የሚታይ ምልክትም እንደዚሁ በተጨማሪ ይኖራል። ኢንፌክሽኑ ሲኖር በተለይ የምላሳችን የታችኛው ክፍል ወይም ደግሞ የአፋችን ወለል ላይ ጡት የሚመስሉ ሁለት ነገሮች አሉ፣ ከታች ማለት ነው። እንደዚህ ብቅ ያሉ እነሱ የዚህ ወይም ደግሞ ሳማንዲብላር ግላንድ ብለን የምንጠራው የሱ የምራቅ ምንጭ ጡቶች ወይም ቱቦዎች መውጫው ነው። እንደዚሁም ደግሞ በላኛው ጥርስ ወይም ደግሞ የላኛው ትልቁ ጥርስ፣ ሁለተኛው ጥርስ ጋር እሱ ጋር በጉንጫችን በኩል እንደዚሁ ጡት የምትመስል ነገር አለች። እሷ እንደዚሁ በሁለቱም በኩል የምራቅ አመንጭ ወይም ደግሞ የፓሮቲድ ብለን የምንጠራው የዚህ ግላንድ ቱቦ ነው። እነዚህ ቱቦዎች ቅድም እንዳልኳችሁ በባክቴሪያ በቀላሉ በመወረር እንደዚሁም ደግሞ ሌሎች አጋላጭ ምክንያቶች፣ በተለይ ምራቅን የሚቀንሱ የህመም ሁኔታዎች ለምሳሌ ብዙ ጊዜ ኤች አይ ቪ ህመም ያለባቸው ሰዎች፣ የስኳር ህመም ያለባቸው ሰዎች ለምራቅ እጢ ኢንፌክሽን የመጋለጥ እድላቸው በጣም ሰፊ ነው። ምክንያቱም የሚወስዷቸው መድኃኒቶች የአፍ መድረቅ የማስከተል እድል አላቸው። እንደዚሁም ደግሞ የስኳር ህመም ከዛ ጋር ተገናኝቶ የሚከሰቱ የሳሊቨሪ ግላንድ ኢንፌክሽኖችም እንደዚሁ ኮመን ናቸው። በተለይ እድሜያቸው ደግሞ የጨመረ ወይም ደግሞ የገፋ ሰዎች ላይ በተለይ በቂ የፈሳሽ መጠን በሰውነታቸው ውስጥ የሌላቸው ሰዎች የምራቅ መጠናቸውም እንደዚህ ይቀንሳል። እንደዚሁም ደግሞ ምራቅ በወፈረ ቁጥር በቀላሉ ከምራቅ ከተመረተበት ቦታ ወደ አፋችን መግባት አይችልም ወይም ደግሞ ቱቦ ውስጥ ይቆያል ማለት ነው። ስለዚህ በቀላሉ ባክቴሪያ በመሰብሰብ የኢንፌክሽን ሁኔታዎች ሊገጥሙት ይችላል። በአብዛኛው የምራቅ እጢ ኢንፌክሽን የሚከሰተው በባክቴሪያ ነው። ነገር ግን የቫይረስ ኢንፌክሽኖችም ከፍተኛ ሚና አላቸው በተለይ ሕጻናት ላይ የተለያዩ የቫይረስ ኢንፌክሽኖች እንደ ማምስ ቫይረስ ብለን የምንጠራቸው ወይም ደግሞ ማምስ ኢንፌክሽን ወይም ደግሞ በተለምዶ ጆሮ ደግፍ ተብሎ የሚጠሩ ችግሮች የቫይረስ ኢንፌክሽኖች ናቸው። እነዚህ የቫይረስ ኢንፌክሽኖች ታዲያ የምራቅ ምንጭ ግላንድ ላይ በተለይ ደግሞ ፓሮቲድ ብለን የምንጠራው የግላንድ አይነት ላይ ነው ኢንፌክሽኑ በብዛት ህጻናት ላይ የሚታየው እንደዚሁም ደግሞ ትልልቅ ሰዎች ላይ ወይም ደግሞ አደልት ላይ በአብዛኛው የምራቅ እጢ ኢንፌክሽን የሚከሰተው በባክቴሪያ ኢንፌክሽን ነው። እነዚህ ባክቴሪያዎች አፋችን ውስጥ የሚኖሩ ናቸው። ነገር ግን እድሉን ሲያገኙ ቅድም ባልኳቸው በጡቶቹ በኩል ወደ ውስጥ ወደ ቱቦ ይገባሉ። ቀጥሎ እድሉን እንደዚሁ ካገኙ ወደ ግላንድ ወይም ደግሞ ወደ ማመንጫው ክፍል ይገቡና እዛ አካባቢ ኢንፌክሽን በማስከተል የእብጠት ስሜት እንዲኖር፣ እንደዚሁ ምግብ ስንበላ በጣም የህመም ስሜት እንዲኖር የማድረግ እንደዚሁም ደግሞ የትኩሳት በአንገታችን ዙሪያ የህመም ስሜት እንዲኖር በማድረግ እድሉን በማድረግ የምራቅ እጢ ኢንፌክሽን እንዳለ ጠቋሚ ምልክቶች ሊታዩ ይችላሉ። በተለይ የፊት አካባቢ ላይ እብጠት መከሰት ቅድም ያልኳቸው እጢቶች ላይ የሚታዩ ነጭ ነጭ ነገሮች መኖር የባክቴሪያ ኢንፌክሽን እንዳለ አመላካቾች ናቸው። እንደዚሁ የባክቴሪያ ኢንፌክሽን ሲኖር ትኩሳት ይኖራቸዋል ችግሩ ያለባቸው ሰዎች። እንደዚሁ ሌሎች ምልክቶች አብረው ይኖራሉ። በተለይ ስፔሲፊክ ያልሆኑ የምግብ ፍላጎት ማጣት፣ እንደዚሁም ትኩሳት፣ ራስ ምታት እንደዚሁም ደግሞ በአንገት አካባቢ በጆሮ አካባቢ የሚኖር ስሜት የህመም ስሜት መኖር ስፔሲፊክ ያልሆኑ ወይም ደግሞ ከዛ ችግር ጋር ያልተገናኙ ነገር ግን ኢንፌክሽን እንዳለ ጠቋሚ የሆኑ ምልክቶች ናቸው። እንደዚሁም ከዛ ጋር ተያይዞ የአፍ መድረቅ፣ መጥፎ የአፍ ጠረን አብሮ ሊከሰት ይችላል። ይሄ የምራቅ እጢ ኢንፌክሽን በተደጋጋሚ መከሰት የምራቅ አመንጭ እጢ ወይም ደግሞ ግላንዱ ትልቅ ጉዳት እንዲደርስበትና ከጊዜ ሂደት በኋላ ስራው እንዲታወክ ወይም ደግሞ በበቂ ሁኔታ ምራቅን እንዳያመነጭ የማድረግ እድሉን ይፈጥራል። በተለይ ክሮኒክ የሆነ ወይም ደግሞ ለረጅም ጊዜ በተደጋጋሚ የተከሰተ የምራቅ ኢንፌክሽን ወይም ደግሞ የምራቅ እጢ ኢንፌክሽን እነዚህ ግላንዶች ወይም ደግሞ አመንጪ ግላንዶች ትክክለኛ ስራቸውን እንዳይሰሩ የማወክ ባህሪ ይፈጥራል። በነገራችን ላይ ምራቅ በጣም ብዙ የሚሰጣቸው ጥቅሞች አሉት። ለምሳሌ የምንበላው ምግብ የሚለሰልሰው በምራቅ ነው። ምን መዋጥ የምንችለው በምራቅ ነው። እንደዚህም ደግሞ አፋችን ውስጥ ያሉት የተለያዩ ስትራክቸሮች ስናወራ፣ ስንበላ፣ ስንጠጣ አይላላጡም። ስለዚህ ምራቅ የሚያንሸራተት ነገር ስላለ ወይም ደግሞ በቀላሉ ምግቦች እንዲንሸራተቱ መላሳችን ጉንጫችን ላይ እንዲንሸራተት አፋችን ስንከፍትና ስንዘጋ በቀላሉ ምንም አይነት ጉዳት ሳይደርስ እንድናወራ፣ እንድንበላ፣ እንድንጠጣ ያደርጋል። እንደዚሁም ደግሞ ምራቅ በውስጡ የበሽታ የመከላከል አቅም ያላቸው ወይም ደግሞ አንቲኦክሲዳንትስ ብለን የምንጠራቸው ነገሮች አሉት። እነዚህ አንቲኦክሲዳንትስ ብለን የምንጠራቸው ሰውነታችን ውስጥ በተለያየ ሁኔታ በተለይ አፋችን ውስጥ የተለያዩ ኬሚካሎች ይፈጠራሉ። እነዚህ ኬሚካሎች አፋችንን እንዳይጎዱ የማርከስ ስራ የሚሰሩ ማለት ነው። ሌላው ደግሞ ባክቴሪያዎችን የሚገሉ ወይም ደግሞ ኢሚኖግሎብሊንስ ብለን የምንጠራቸው የባክቴሪያዎችን የቫይረሶችን መግደያ ወይም ደግሞ ማጥፊያ መድኃኒት ምራቅ አለው። ይሄም አንዱ ነው። ሌላው ደግሞ ሪሚነራላይዜሽን ወይም ደግሞ አንድ ሰው ጥርሱ እንዳይቦረቦር የፍሎራይድ መጠን በምራቅ ውስጥ ስላለ ያ ፍሎራይድ ጥርሳችን እንዳይቦረቦር ያደርጋል። ነገር ግን የምራቃችን የይዘት ሁኔታ ሲረበሽ በውስጡ አስፈላጊ የሆኑ ግብዓቶች ማነስ ሲኖር እነዚህ ነገሮች በሙሉ ይዛባሉ። ስለዚህ ምራቅ እጅግ በጣም አስፈላጊ ነው ማለት ነው። አንድ ሰው ክሮኒክ የሆነ ወይም ደግሞ በተደጋጋሚ የሚፈጠር የምራቅ አመንጪ እጢ ችግር ሲገጥመው እነዚህ እጢዎች ይቆጣሉ ከተቆጥተውም ላይመለሱ ይችላሉ። እብጠት ስሜት ይኖረዋል። ያ እብጠት በእጅ ታካሚ መንካት የሚችለው እንደዚሁም ደግሞ እኛ ክሊኒክ ስናይ ታካሚው ላይ የእብጠት ስሜት የህመም ስሜት ሲነካ መኖር የምራቅ እጢ ኢንፌክሽን እንዳለ ጠቋሚ ነው። እነዚህን ችግሮች ወይም ደግሞ የምራቅ እጢ ኢንፌክሽን በተለይ በተደጋጋሚ እንደተከሰተ በቀላሉ ማረጋገጥ ይቻላል። አንደኛ ታካሚው ከሚነግረን ነገሮች እንደዚሁም ደግሞ እኛ ክሊኒካሊ ታካሚው ላይ ከምናረጋቸው ምርመራዎች፣ እንደዚሁም ደግሞ የአልትራሳውንድ ምርመራ፣ እንደዚሁም ደግሞ የመርፌ ናሙና ምርመራ በቀላሉ ያ ሰው የምራቅ እጢ ኢንፌክሽን እንዳለበት እንድናውቅ ይረዳናል። ያንን ካወቅን በኋላ በቀላሉ የምራቅ እጢ ኢንፌክሽን ማከም የሚቻል ነው። ነገር ግን በጣም ብዙ ጊዜ በተለይ እንደዚህ በአንገት አካባቢ የሚፈጠሩ የህመም ስሜቶች ብዙ ከአንገት ጋር መንጋጋ መገጣጠሚያ ጋር፣ ከጥርስ ጋር፣ ከሳይነስ ጋር፣ ከዓይን ጋር፣ ከጆሮ ጋር የሚገናኝ ነገር ስለሚኖራቸው በቀላሉ ሰዎች ወይም ደግሞ ሐኪሞች ይሄ ህመም ከሳሊቨሪ ግላንድ ወይም ደግሞ ከምራቅ አመንጪ እጢዎች እየመጣ እንደሆነ ለማወቅ በጣም ያስቸግራል። ስለዚህ እነዚህ አይነት ምርመራዎች፣ ህክምናዎች ያለበት ወይም ደግሞ በዚህ ዘርፍ የሰለጠኑ የህክምና ባለሙያዎች ጋር በመሄድ ህክምናውን ማድረግ ያስፈልጋል፣ ምርመራውን ማድረግ ያስፈልጋል። እንደዚሁ ደግሞ ህመሙ በጣም ለአጭር ጊዜ የቆየ ከሆነ በቀላሉ በመድኃኒት ችግሩን መቅረፍ ይቻላል። የምንሰጣቸው የኢንፌክሽን መግደያ እንደዚሁም ደግሞ ባክቴሪያዎችን ከዛ ውስጥ በቀላሉ ለመግደል የሚያስችሉ የህክምና አማራጮችን መጠቀም ይቻላል። ነገር ግን በጣም በተደጋጋሚ የሚፈጠሩ የኢንፌክሽን ሁኔታዎች እንዲሁም ደግሞ ግላንዱ ወይም ደግሞ ምራቅ አመንጩ እጢ ቁጣ እንዲኖረው እብጠት እንዲኖረው እንደዚሁም ደግሞ ያ እብጠት እንዳይጠፋ የሚያደርግ እንደዚሁም ደግሞ በአንገት አካባቢ ከፍተኛ የሆነ የሚረብሽ አይነት ህመም በተደጋጋሚ ኦንና ኦፍ የሆነ ወይም ደግሞ እየጠፋ እየመጣ የሚከሰት የህመም አይነት ምልክት ካለው ግላንዱ ወይም ደግሞ ምራቅ አመንጩ እጢ ከዛ ቦታ ላይ መወገድ ይኖርበታል። ስለዚህ አንድ ሰው የምራቅ አመንጭ ግላንዶች ኢንፌክሽን ሲኖረው ወደ ህክምና ቦታ በጊዜ መምጣቱ አንደኛ የምራቃ ምንጭ ግላንዱን ወይም ደግሞ ከዛ ቦታ እጢው እንዳይወገድበት ማድረግ ይችላል። ምክንያቱም ቅድም እንዳልኳችሁ የእነዚህ የምራቃ ምንጭ ግላንዶች በጣም ብዙ ጥቅም አላቸው። እነሱን መቀነሱ የራሱ የጉዳት ይኖረዋል። በተለይ ከቀዶ ህክምናው ጋር በተያያዘ እነዚህ ምራቃ ምንጭ እጢዎች ሲወገዱ ወይም ደግሞ ከዛ ቦታ ላይ ሲወጡ የምራቅ መጠን ይቀንሳል። የምራቅ መጠን መቀነስ ጋር ተያይዞ የሚከሰቱ አፍ ውስጥ የተለያዩ ቁስለቶች፣ ዴንታል ኬሪስ ወይም ደሞ የጥርስ መቦርቦር፣ መጥፎ ያፍጠረን እንዲሁም ሌሎች የጤና ችግሮች አብረው ሊከሰቱ ስለሚችሉ እነዚህ ችግሮች እንዳይከሰቱ በተለይ በአንገት አካባቢ፣ እንዲሁም በጆሮ አካባቢ፣ በፊት አካባቢ የሚከሰት ህመም ካለ ወደ ህክምና ቦታ መጥቶ ህክምና ማድረግ ያስፈልጋል።